ሰላም ጠና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምን ያላችሁልን። ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ ስፖርታዊ ጉዳዮች ይነሳሉ። በተለይ ደግሞ ዛሬ የአውሮፓ ቻምፒየንስ ሊግም የሚደረጉ ትልልቅ ጨዋታዎች ያሉና ከእነዚህ ጨዋታዎች ጋር የማያይዘን የምናነሳቸው በርከት ያሉ ነጥቦች የሚኖሩ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለው። ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታ እናደረጋለን። እስከ ፕሮግራማችን ፍጻሜ አብራችሁን ይቆዩ። ከመሸጋገሪያ በኋላ በድጋሚ የምንገናኝ ይሆናል። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ሜል ስፖርት ዛሬ ባወጣው መረጃ መሰረት በተለይ የማንቸስተር ዩናይትድ ቀጣዩ ጨዋታ ለአሰልጣኝ ሩበና ሞሪም ለመቆየቱ በጣም ትልቅ ዋስትና ሊሆንና ላይሆንም የሚችል ጨዋታ ነው ሲል ሐሳቡን ሰጥቷል። ሜል ስፖርት የተባለው የመረጃ ምንጭ ቀጣዩ ጨዋታቸው ማንቸስተር ዩናይትድ ከአዲስ አዳጊውና በዚህ ውድድር ዓመትም ጥሩ ነገሮችን እያሳዩ ከሚገኙት ሰንደርላንዶች ጋር የሚደረግ ጨዋታ ነው። የሰንደርላንዱ ጨዋታ ለአሰልጣኝ ሩበና ሞሪም ቆይታ እጅጉን በጣም ወሳኝ ሚናን ይጫወታል ሲል ነው ሜል ስፖርት የተባለው የመረጃ ምንጭ እየገለጸ የሚገኘው። ከዚሁ ከአሰልጣኝ የሩበን አሞሪም ጋር ግን በተያዘ አንዳንድ ሐሳቦች እየተነሱ ይገኛሉና ባለቤቱ ወይም ደግሞ የሩበን አሞሪም ባለቤት ማሪያ ትባላለች። ይህች ሴት የሰጠችውን ሐሳብ እንመልከት። ወደ እንግሊዝ ከመጣን ጀምሮ ትላለች ማሪያ ስትናገር፣ ብዙውን ጊዜ ባለቤቴ ወይም አሰልጣኝ ሩበን አሞሪም እንቅልፍ አይወስደውም። እስካሁን ያሳለፈው ነገርም ቀላል እንዳልሆነ ሁላችንም እንመለከታለን። በተለይ እኛ ቤተሰቦቹ እሱ ላይ በሚደርሱበት ትችቶች ደጋፊዎቹን በጣም ታዝበናል። ይሄ ሁሉ እንቅልፍ ማጣት፣ ጭንቀት ግን ለምን ብዬ ጠይቀ አለው እሱም ምላሹን ይሰጠኛል። ለዚህ ነው ይህንን አውቄና ደፍር የገባሁበትና ፊርማዬንም ያኖርኩት ስራ ነው ሲል ይናገራል አሰልጣኝ ሩበን አሞዲምና በጣም ጭንቀት ውስጥ እንደሆነ እቤት ውስጥም እንቅልፉን እንደማይተኛ ስለ ማንቸስተር ዩናይትድ ብቻ በማሰብም በርካታ ጊዜያቶችን እንደሚያጠፋ ጭምር ነው ባለቤቱ ማሪያ እየተናገረች የምትገኘውና ከደጋፊ የሚደርስበት ትችት ግን ተገቢ አይደለም የሚልም ወይም ደግሞ ለሚሰራው ስራ ግን ተገቢውን ክሬዲት የተሰጠው አይደለም የሚል አይነት ሀሳብን ነው ማሪያ እያጋራች የምትገኘው። ከአሰልጣኝ ሩበን አሞሪም ጋር በተያዘ በጣም ሰፊ ሀሳቦች ናቸው እየወጡ የሚገኙት። ኢኒዮሶች አሁንም ቢሆን አሰልጣኝ ሩበን አሞሪምን ለማቆየት ፍላጎቱ አላቸው ቢያንስ ቢያንስ አንድ ሙሉ የውድድር ዓመትን አሰልጣኝ ሩበን አሞሪምን ማየትና መገምገም ይፈልጋሉ። ከዛ በኋላ ነው ስለ አሰልጣኝ ለውጥም ማሰብ የሚፈልጉት እንጂ አንድን አሰልጣኝ ሙሉ ሲዝኑን ሳያሰለጥን ይህንን ነገር መወሰን ወይም መተግበር ፍላጎታቸው እንዳልሆነ የሚያሳዩ ሪፖርቶች በተደጋጋሚ ይወጣሉ። ነገር ግን ከሚዲያው የሚመጣው ጫና ደግሞ አሰልጣኝ ሩበን አሞሪምን ለማሰናበትም ሊገደዱ የሚችሉበትን ሁኔታ ሊፈጠረ እንደሚችል ነው የሚነገረው። ምክንያቱም በርከት ያሉ ሚዲያዎች ከወዲሁ አሰልጣኝ ሩበን አሞሪም እንደሚሰናበት እና በሱ ምትክ ደግሞ የሚመጡ አሰልጣኞችን ከወዲሁ እየገመገሙ ነው የሚገኙት። ኢኒዮሶች ያንን ነገር አላሰቡም። ነገር ግን ሚዲያው ቀድሞ ማንቸስተር ዩናይትድ ቀጣይ የሚቀጥረውን አሰልጣኝ ግን እየገመገሙና ይሄኛው አሰልጣኝ ይሆናል ይሄኛው አሰልጣኝ አይሆንም የሚሉ አይነት ሀሳቦችን እያንሸራሸሩ እንደሚገኙን የተገለጸው። ሻቪ ሄርናንዴስ፣ ኦሊቨር ግላርሰን እንዲሁም ጋሬስ ሳውዝ ጌትን ጨምሮ በርከት ያሉ ሰዎች ማንቸስተር ዩናይትድ የአሰልጣኝ ለውጥ ለማድረግ እያቀዳቸው የሚገኙ ስሞች ናቸው ብለው ሀሳቦቻቸውን እየሰነዘሩ ይገኛሉ። በቀጣይ ሁሉንም ነገር በጋራ የምንመለከተው ነው የሚሆነው። የባርሴሎናው ዳይሬክተር የሆነው ዴኮ ማርከስ ራሽፎርድ ከማንቸስተር ዩናይትድ ስላስፈረሙበት ስምምነትም አንዳንድ ሀሳቦችን አንስተዋል። ራሽፎርድ ቀላል በሆነ የመግዛት አማራጭ ባለው የውሰት ውልን ያስፈረም ነው ሲል ዴኮ ይናገራል። ከፍተኛ ክፍያ አልፈጸምንም ሲልም ነው በቋሚ ወል ባያስፈረሙትም በጭራሽ እንደማይቀጡ ወይም ደግሞ የካሳ ክፍያ እንደማይከፍል የገለጸው ዴኮም ራሽፈርድ ጥሩ እየሰራ ነው፣ በእርሱ ደግሞ በጣም ደስተኞች ነን ሲልም ጭምር ይናገራል። ዴኮ የቀጥለና የመጨረሻ ውሳኔያቸውን ለማሳወቅም ጊዜው ገና መሆኑን ገልጸው ወደ መጨረሻው አካባቢም ተጫዋቹን በቋሚነት እናስፈርመው ወይስ ደግሞ ወደ ቀድሞ ክለቡ ወደ ማንቸስተር ዩናይትድ እንመልሰው የሚለውን ውሳኔ ለመስጠትም ጊዜው ገና ነው፣ ወደ መጨረሻዎቹ አይተን እንወስናለን ሲል ነው ዴኮ የተናገረው። አሁን ግን ማርከስ ራሽፎርድ በባርሴሎና ቤት እያደረገ በሚገኘው ነገር ግን እጅግ በጣም ደስተኞች ነን ሲል ነው ሀሳቡን የሰጠው ዴኮ ሩበን አሞሪም በማንቸስተር ዩናይትድ ለመቀጠል የሚያስችል ብቃት የማያሳይና የሚሰናበት ከሆነ ማንቸስተር ዩናይትድ በቀጣይ ምናልባት ለማምጣት የሚፈልገው አሰልጣኝ በፕሪምየር ሊጉ ልምድ ያለው እንደሚሆን ይገመታል። ለዚህ ደግሞ ሻቪ ሄርናንዴዝም ቢሆን ጋሬስ ሳውስጌትም ያን ያክል በትልቁ ልምድ ያለው የሚባል አይነት አሰልጣኝ አይደለም። የእንግሊዝ ብሔራዊ ቡድንን አሰልጥኗል። ሁለት ጊዜ የአውሮፓ ዋንጫን ተፋላሚ መሆንም ችሏል። ከዛ በተጨማሪ ደግሞ እንዲሁ አንዴ የዓለም ዋንጫም የግማሽ ፍጻሜ ተፋላሚ የሆነበት እንጂ በፕሪሚየር ሊጉ ሚድልስቦሮን ሲያሰለጥን እናስታውሰዋለን። ነገር ግን ያን ያክል ትልቅ ሲቪ ያለው አይነት አሰልጣኝ አይደለም በፕሪሚየር ሊጉ ላይ ና ምናልባት የዚህም አሰልጣኝ ጉዳይ ጥያቄ ምልክት ውስጥ ይገባል። ምናልባት ማንቸስተር ዩናይትድ የፕሪሚየር ሊግ ልምድ ያለውን አሰልጣኝ ለመቅጠር ፍላጎት ካላቸው ነገር ግን የኢኒዮስ አንዳንድ ሰዎች ግን ከጋሬስ ሳውዝ ጌት ጋር የቅርብ ጓደኝነት እንዳላቸው ይነገራል እና ባላቸው ትውውቅ ምክንያት ምናልባት ይህ አሰልጣኝ እድሉን ሊያገኝ የሚችልበት እድል እንዳለ እየተገለጸ ነው። አሌክስ ክሩክ ባወጣው መረጃ መሰረት ግን ዩናይተድ አሰልጣኝ ከቀየረም በፕሪምየር ሊጉ ልምድ ያሉ አሰልጣኝን ማምጣት ፍላጎቱ ነው ተብሏል። ለዚህ ደግሞ ምናልባት ኦሊቨር ግላርሰን ተመራጩ ሊሆን የሚችልበት እድል አለ። ምክንያቱም በክሪስታል ፓላስ አሁንም እያሰለጠነ ነው የሚገኘው በፓላስ ቤትም ጥሩ ነገሮችን ለመስራት ሙከራዎችን አድርገዋል። ማንቸስተር ዩናይትድ ቢጠይቀው ደግሞ አይኑን ሳያሽ ዩናይትድን መቀላቀል እንደሚፈልግ ትላንትና የወጡ ዘገባዎች ሲያሳዩ ነበርና ይህንን ጉዳይ እንግዲህ ሊቀበል የሚችልበት እድሉ አለ። ነገር ግን አሁንም ሁሉም ነገር ያለው በኢኒዮሶች እጅ እንደሆነ ይታመናል። ኢኒዮሶች አሰልጣኝ ሩበን አሞሪምን ለማሰናበትስ ቅድሚያ ወስነዋሉ የሚለው ነገር በትልቁ የሚጠየቅ ጉዳይ ነው። የቀድሞ የማንቸስተር ዩናይትድ ተጫዋችና ረዳት አሰልጣኝ የነበረው ማይክል ካሪክ እንዲሁም ደግሞ አንዳንድ ጨዋታዎችን በቋሚነትም መርቷል። የተወሰኑ ጊዜያቶችን ምናልባት የማንቸስተር ዩናይትድ ኃላፊነትን ሊረከብ የሚችልበት እድል እንዳለ እየተነገረ ነው። አሰልጣኝ ሩበን አሞሪም በቀጣይ የውጤት ማሻሻል የማያሳዩ ከሆነ ከክለቡ ሊያሰናብቱት እያሰቡ እንደሚገኝ ተዘግቧል እና ይህንን ተከትሎም የዩናይትድ ሰዎች ለፖርቱጋላዊው አሰልጣኝ ተተኪ እንዲሆንም እጩዎችን እየያዙ እንደሆነና የእጩዎችንም እያሰቡ እንደሆነ ተነግሯል። ከተያዙት እጩዎች መካከል ደግሞ አንደኛው ማይክል ካሪክ አንደኛው እንደሆነ ተጠቁሟል። ማይክል ካሪክ የማንቸስተር ዩናይትድ የሃላፊነት ሚና ከቀረበለትም በደስታ እንደሚቀበል ጭምር ነው የተነገረው ሲል አሌክስ ክሩክ መረጃውን አጋርቷል። መጥፎ በነበረው የማንቸስተር ዩናይትድ የወርሃ መስከረም ውስጥም ለክለቡ ምርጥ ተጫዋች እንግዲህ ምርጫነት ሶስት እጩዎች ይፋ ተደርገዋል። ማንቸስተር ዩናይትድ የመስከረም ወር የክለቡን የወሩ ምርጥ ተጫዋች ሶስት እጩዎችን ይፋ አድርጓል። በዚህ መሰረትም አጥቂው ቤንጃሚን ሼስኮ፣ ፓትሪክ ዶርጉና ብሩኖ ሚጌል ፈርናንደስ የማንቸስተር ዩናይትድ የመስከረም ወር ምርጡ ተጫዋች ለመባል በእጩነት የቀረቡ ሶስቱ ተጫዋቾች እንደሆኑ እየተገለጸ ነው። አንቶኒ ይናገራል፣ እንግሊዝ በቆየሁባቸው ወራቶች በጣም አስቸጋሪ ጊዜያቶችን ያሳለፍኩት፣ ከ40 ቀናት በላይ በሆቴል ውስጥ ብቻዬን ስልጠና ሳደርግ ቆይቻለው። ያደረጉብኝን አያያዝ አክብሮት የጎደለው እንደሆነ ተሰምቶኛል። ነገር ግን ዋናው ቁም ነገር ግን ያህል ነበረም የህይወት ጉዳይ ስለሆነ በሰዓቱ ውዝግብ መፍጠር አልፈለግኩም። ለማንቸስተር ዩናይትድ ግን በጣም አመስጋይ ነኝ። መጥፎ ጊዜያት ነበሩ በሁለቱ አንጫዎች የታጀቡ ግን ጥሩ ጊዜያቶችንም ማሳለፍ ያለው በማንቸስተር ዩናይትድ ሲልም ነው የተናገረው። ማንቸስተር ዩናይትዶች የስኮትላንዱን ከ17 ዓመት በታች ብሔራዊ ቡድን ተጫዋች የሆነውን ኪየር ማኬኒን ለማስፈረምም ከፍተኛ ጥረት በማድረግ ላይ መሆናቸው እየተገለጸ ነው። ተጫዋቹ ከሁለት ሳምንታት በፊትም ለት ወደ ካሪንግተን ተጋብዞ እንደነበር ተጠቁሟል። የተጫዋቹ ተሰጥኦን የተመለከቱ በርካታ ክለቦችም ታዳጊውን ፊርማውን ለማግኘትም ከፍተኛ ጥረት በማድረግ ላይ መሆናቸው ነው መረጃው እየወጣ የሚገኘው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናጋራችሁ። የቱርኮ ክለብ ጋላትሳራይ ፕሬዚደንት የሆኑት ዱርሱን አይዲን ክለባቸው ሊቨርፑልን ለማሸነፍ ዝግጁ ነው በማለት ነው የተናገሩት። ዛሬ ሁለቱ ቡድኖች በአውሮፓ ቻምፒየንስ ሊግ ጨዋታቸውን ያደርጋሉ። ሊቨርፑልን እናሸንፈዋለን ያሉት ፕሬዚደንቱ ሊቨርፑል ላይ አስደሳች ድል ተቀናጅተን ለደጋፊው ስጦታ ማበርከትም እንፈልጋለን ሲሉ ጭምር ነው የተናገሩት። በሌላ በኩል የጋላት ሳራይ ደጋፊዎች በዛሬው የሊቨርፑል ጨዋታ የተለየ ነገር ለማድረግ ማቀዳቸውንም የክለቡ ቦርድ አባልም ይፋ አድርገዋል። በተለይ የጋላት ሳራይ ደጋፊዎች የሊቨርፑል ተጫዋቾችን ለመረበሽ ሙከራዎችን አድርገዋል ተብሏል። ዛሬ እንግዲህ ምሽት አራት ሰዓት ሲል ከቱርኩ ክለብ ጋላትሳራይ ሳራይ ጋር ሊቨርፑል የአውሮፓ ቻምፒየንስ ሊግ ጨዋታውን ያደርጋል። የጋላትሳራይ ደጋፊዎች ሌሊት የሊቨርፑል ተጫዋቾች ያረፉበት ሆቴል፣ በማምራትም ለመረበሽ መሞከራቸውን የተነገረው ደጋፊዎቹ የተለያዩ ነገሮችን በማጮህም የሊቨርፑል ተጫዋቾችን እንቅልፍ ለማንሳት ሲሞክሩም የታየበት አጋጣሚ እንደነበር ነው መረጃዎች የጠቀሙት። የሁለቱ ቡድኖች ጨዋታ ዛሬ ምሽት አራት ሰዓት ሲል ይደረጋል። በራምስ ፓርክ ነው ይህ ጨዋታ የሚደረገው። ይህንን ጨዋታ ደግሞ ክሌመንት ቱርፒን በመሀል ዳኝነት እንደሚመሩት ይፋ ተደርጓል። ሊቨርፑል ለመጨረሻ ጊዜ ያደረገው ጨዋታ ከሜዳ ውጪ በክሪስታል ፓላስ በመጨረሻው ደቂቃ በተቆጠረበት ግን መሸነፉ ይታወሳል። እናም ይህንን ጨዋታ ካደረጉ ደግሞ በኋላ ነው ይህንን ጨዋታ የዛሬውን የጋላትሳራይ ጨዋታን የሚያደርጉት። ያለፉት አምስት ጨዋታዎችን ደግሞ አራቱን አሸንፈው በክሪስታል ፓላሱ ጨዋታ ብቻን የተሸነፉት። በተመሳሳይ መልኩ ተጋጣሚያቸው የሆነው ጋላትሳራይም ካደረጋቸው ያለፉት አምስት ጨዋታዎች አራቱን ጨዋታ ሲያሸንፍ በቀሪው አንድ ጨዋታም ሽንፈት ቀምሷል። የሁለቱ ቡድኖች የእርስ በርስ ግንኙነትን ስንመለከት ሊቨርፑል በሁሉም የውድድር መድረኮች ከጋላት ሳራይ ጋር አምስት ጊዜ ተገናኘ ሲሆን አንድ ጊዜም ሊቨርፑል ማሸነፍ ሲችል በሁለት ጨዋታዎች ደግሞ ነጥብ መጋራት ነው የቻሉት። በአጠቃላይ አምስት ጨዋታዎችን ያደርገው አንዱን ጨዋታም ሊቨርፑል አሸነፈ፣ ሁለት ጊዜያቻ ተለያዩ፣ ሁለቱን ጊዜ ደግሞ ጋላት ሳራይ ማሸነፍ የቻለበትን አጋጣሚ ነው የተመለከት ነው። በዛሬው ጨዋታ ላይ ጂኦቫኒ ሊዮን ባጋጠመው የኤስኤል ጉዳት ምክንያት እስከ ዓመቱ መጨረሻ ድረስ ከሜዳ የሚርቅ ይሆናል። በአንጻሩ አርጀንቲናዊው ሻምፒዮን አሌክሲ ማካሊስተር አቋሙ ጥሩ ባለመሆኑ ምክንያት የእሱን ቦታ ዶሚኒክ ሰቦስ ላይ ይሸፍናል ተብሎ ነው የሚጠበቀው። በሌላ በኩል ደግሞ አርነ ስሎት ከክሪስታል ፓላሱ ሽንፈት መልስም ወደ አሸናፊነት ለመመለስ ያለውን ሁሉ ኃይል ይጠቀማል ተብሎ ነው የሚታሰበው። በዚህም አሌክዛንደር ኢሳክና ሁጎ ኤኪቲኬ በአንድ ላይ ሊጫወቱ የሚችሉበት እድልም እንዳለ ጭምር እየተገመተ ነው የሚገኘው። አሊሰን ቤከር በግብ ጠባቂነት ይኖራል ተብሎ ይታሰባል። ኮነር ብራድላይ፣ ኢብራሂማ ኮናቴ፣ ቨርጂል ቫንዳይክ ና ሮበርትሰን፣ ሪያ ግራቨንበርች፣ ዶሚኒክ ሶቦስላይ፣ ሞሐመድ ሳላ፣ ፍሎሪያን ቨርትስ፣ ኤኪቲኬ ና ኢሳክ በዛሬው ጨዋታ ምናልባት በቋሚ አስተላለፍ ውስጥ ሊካተቱ የሚችሉበት እድል ይኖራሉ ተብሎ ነው የሚታሰበው። በጋላት ሳራይ በኩልም ግን እንዲሁ በጣም የሚጠበቁ ተጫዋቾች አሉ። በአውሮፓ ታላላቅ ሊጎች ራሳቸውን በደንብ ያሳዩ በጣም ወሳኝ የሚባሉ ተጫዋቾች ያሏቸው ከእነዚህ መካከል ከዚህ በፊት በአርሰናል ቤት የምታውቁት ሉካስ ቶሬራ እዚህ ቡድን ውስጥ ነው የሚገኘው። የማንቸስተር ሲቲና የባርሴሎና ተጫዋች የነበረው ኤልካይ ጎንዶዋን አለ። እንዲሁ በባየር ሚኒክ ና በማንቸስተር ሲቲ የምናውቅ ሉሮይ ሳኔ እንዲሁ ደግሞ ቡራኪ ልማስ፣ ቪክተር ሲሜን ጨምሮ በጣም ጥሩ ጥሩ የሚባሉ ተጫዋቾች ጋላት ሳራይ ውስጥ ይገኛሉና ዛሬ ከሊቨርፑል ጋር የሚደረገው ጨዋታ በጣም በትልቅ ፉክክር ውስጥ የሚደረግ ይሆናል ተብሎ ነው የሚታሰበው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ዊሊያም ሳሊባ በአርሰናል ቤት እስከ 2030 የሚያቆየውን አዲስ ኮንትራት በይፋም ተፈራርሟል። ጠዋት በነበረው ፕሮግራማችን ላይ ፊርማው እንደተፈረመና ይፋ ማድረግ ብቻ እንደሚቀር ገልጸንላችሁ ነበር። አሁን ደግሞ በከሰዓቱ ፕሮግራማችን ፊርማው ተፈርሞ ይፋ ተደርጓል። እስከ 2030 ድረስም የሚያቆየውን ኮንትራት በይፋ ተፈራርሟል። ሳሊባ ስለ አርቴታ ይናገራል። አርቴታ በዓለም ላይ ካሉ ምርጥ አሰልጣኞች ውስጥ አንደኛው ነው ብሎታል። እሱና ሰራተኞቹ ብዙ ረድተውኛል። ስለዚህ እነሱን አሰልጣኝ በማግኘቴ ደግሞ በጣም ደስተኛ ነኝ። አሁን 24 አመቴ ነው። እናም ከፍተኛ ደረጃ ላይ ያልደረስኩኝ ይመስለኛል። ብዙ የማሻሽላቸው ነገሮች ያሉኝ፣ ለዚህ ቡድን የምሰጣቸውም ብዙ ነገሮችም አሉኝ። እናም አሰልጣኙና ሰራተኞቹ የዓለም ምርጥ ተከላካይ እንደሆነና ዋንጫዎችን እንዳሸንፍም እንደሚረዱኝ አውቃለሁ ሲልም ጭምር ነው የተናገረው። እንደ ቤቴ ነው የሚሰማኝ። ጥሩ ቡድን አለን፣ ጥሩ ስኳድ አለን፣ ጥሩ ስታፍ አለን፣ እንዲሁም አሰልጣኝ ለኔ ምርጡ ነው። ስለዚህም የምቆይበት ቦታ ይሄ ነው ሲል ዊሊያም ሳሊባ ይናገራል። ለቡካዮ ሳካ በሳምንት ከ250 ሺ ፓውንድ በላይ ለመክፈልም ፍቃደኞች እንደሆኑ እየተገለጸ ይገኛል። የሳካ አዲስ ስምምነት ቢያንስ በሳምንት 280000 ፓውንድም ደሞዝ ከሚያገኘው የአርሰናል ከፍተኛ ገቢ ካለው ካይ ሃቨርትስ ጋርም እኩል ይሆናል ተብሎ ይጠበቃል። ዊሊያም ሳሊባ አዲሱን የአምስት ዓመታት ኮንትራት ከፈረመ በኋላ በአርሰናል የስፖርቲንግ ዳይሬክተር አንድሪያ ቤርታና ሳካ መካከል ያለው ደግሞ የውል ድርድር ተጠናክሮ እንደሚቀጥል ነው አሌክስ ክሩክ መረጃውን እያጋራም የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። ዦሴ ሞሪኒዮ ስለ ቸልሲ ይናገራል። የኔን ፎቶግራፍ ግድግዳቸው ላይ የሚሰቅሉ ብዙ ክለቦች የለውም። በአንዳንድ ክለቦች ታሪክ የሰሩ ሰዎችን መሰረዝ የሚፈልጉ ይመስለኛል እኔ እንደማስበው ይህ ቸልሲ ትልቅ ክለብ መሆኑን ያሳያል። ምክንያቱም ትላልቅ ክለቦች ስለ መሰረታዊ መርሆች ወይም ፕሪንሲፕልስ ያውቃሉ ሲልም ጭምር ነው የተናገረው። በቸልሲ ታሪክ ከእኔ የሚበልጥ አሰልጣኝም የለም ብሏል ጆዜ ሞሪኒዮ። ፖርቱጋላዊው አሰልጣኝ ጆዜ ሞሪኒዮ ከዓመታት በኋላ ዛሬ ምሽት ወደ ቀድሞው ቤታቸው ስታንፈርድ ብሪጅ ይመለሳሉ። ከጨዋታው በፊት ቃላቸውን የሰጡት ጆዜ ሞሪኒዮ ቸልሲ የታሪኬ አንዱ አካል ነው፣ እኔም የቸልሲ ታሪክ አንዱ አካል ነኝ ሲሉን የገለጹት ሁልጊዜም ሰማያዊ እሆናለሁ ያሉት ዦሴ ሞሪኒዮ ቸልሲ ታላቅ አሰልጣኝ እንደሆነ አድርጎኛል፣ እኔም ደግሞ ክለቡ ትልቅ እንዲሆን ረድችዋለሁ ሲልም ተደምጠዋል። አንድ አሰልጣኝ መጥቶ ለቸልሲ አራት የፕሪሚየር ሊግ ዋንጫን እስከሚያነሳ ድረስም በቸልሲ ታሪክ ከኔ የሚበልጥ አሰልጣኝ አይኖርም ብሏል ጆዜ ሞሪኒዮ ሲናገሩ ቤንፊካ በአውሮፓ ውድድሮች ከእንግሊዝ ክለቦች ጋር ባደረጉት ያለፉት ሰባት ጨዋታዎች ምንም ጨዋታ ማሸነፍ አልቻሉም። አራት ጨዋታዎችን ሲሸነፉ፣ ሶስት ጨዋታዎችን አቻ ወጥተዋል። ዛሬ ዦዜ ሞሪኒዮ ይህንን ሪከርድ መቀልበስ ይችሉ ይሆን? በቀድሞው ክለባቸው ላይ በትልቁ የሚጠየቅ ጥያቄ ነው። ሌላኛው ከሪያል ማድሪድ ጋር በተያያዘ ነው የምናነሳው። ከ13 ሰዓታት በረራ በኋላ ነው ካዛኪስታን የደረሱት ማድሪዶች በዚህ በአመቱ እንግዲህ የአውሮፓ ቻምፒየንስ ሊግ ጨዋታ የካዛኪስታኑ ተወካይ የሆነው ካይራት ያክል ጨዋታዎችን ለማድረግ የበርካታ ኪሎ ሜትሮችን በረራ የሚያደርግ ክለብ የለም። በታሪኩ ለመጀመሪያ ጊዜ በአውሮፓ ታላቅ ውድድር የሚሳተፈው ካይራት ዛሬ ምሽት አንሳት ከአርባ አምስት ሲል በአልማይቲ የመድረኩን ንጉስ ሪያል ማድሪድን የሚያስተናግድበት ጨዋታ ይጠበቃል። የ15 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊው ሪያል ማድሪድ 6440 ኪሎ ሜትሮችን ተጉዞ ጨዋታው የሚደረግበት ኦርታልኪ ስቴዲየምን የደረሰው ወደ ካዛኪስታን ከመብረር ኒውዮርክ መድረስ የሚቀርበው ሪያል ማድሪድ የቻምፒየንስ ሊግ ሁለተኛውን ጨዋታ ለማድረግም የ13 ሰዓት በረራ ወስዶበታል። ካዛኪስታን ከ2002 በኋላ የአውሮፓ እግር ኳስ ማህበር አባል መሆኗን ተከትሎ ክለቦቿ የአህጉሩን ጨዋታ ለማድረግም ከየትኞቹም ክለቦች የበለጠ ረጅም በረራን እንዲያደርጉ ያስገድዳቸዋል። ካይራት በአውሮፓ ቻምፒየንስ ሊግ ከሜዳ ውጭ ለሚያደርጋቸው አራት ጨዋታዎች ከ25,000 ኪሎ ሜትር በላይ ለመጓዝ የሚገደዳል። ከአስታና በመቀጠል በቻምፒየንስ ሊግ የተሳተፈው ሁለተኛው የካዛኪስታን ክለብ የሆነው ካይራት ምሽት ላይ 24ሺ ተመልካቾችን መያዝ የሚችለው ስቴዲየሙ የዓለማችን ኃያሉን ክለብ ሪያል ማድሪድን ያስተናግዳል። እንደ ትራንስፈር ማርኬት ግምት ከሆነ የካይራት ተጫዋቾች ዋጋ 10 ሚሊዮን ፓውንድ የሚገመት ሲሆን የማድሪዶቹ ኬሊያን ኤምባፔ፣ ቪኒሲዮስ ጁኒየር እና ጁድ ቤሊንጋም ዋጋ ብቻውን ወደ ቢሊየን የሚጠጋ ነው። ጨዋታውን በሁለት የማይመጣጠኑ ክለቦች መካከል የሚደረግ ቢያስብለውም ባለሜዳዎቹ ግን አንዳች ነገር ለመስራት ራሳቸውን ለዓለም የሚያስተዋውቁበት ትልቅ አጋጣሚን አግኝተዋል። በመጀመሪያው ጨዋታ 6900 ኪሎ ሜትሮችን በመጓዝ ወደ ፖርቱጋል አምርቶ በስፖርት እንግሊዝ በአራት ለአንድ የተሸነፈው ካይራት እንደ ዳስታን እንዲሁ አይነት ወጣት ተጫዋቾችን የያዘ ሲሆን በመንገድ ብዛትም ከዛለው የማድሪድ ስብስብ ነጥብ ለማግኘት እንደሚጫወት ነው የሚጠበቀው። በሳምንቱ መጨረሻ በማድሪድ ደርቢ አምስት ለሁለት በሆነ ሰፊ ውጤት የተሸነፈው ማድሪድ ካዛኪስታን ሲደርስም አቀባበል ተደርጎለታል። የቀድሞ የአርሰናል አማካይ አንድሬ አርሻቪንን ጨምሮ ሌሎችም ስም ያላቸው ተጫዋቾች በካይራት ተጫውተው ማለፋቸው የሚታወስ ጉዳይ ነው። ዛሬ ምሽት አንድ ሰዓት ከአርባ አምስት ሲል ካይራት አልማይቲ ከሪያል ማድሪድ ጋር ጨዋታቸውን ያደርጋሉ። ይህ ጨዋታ ደግሞ ኦርታሊክ ስቴዲየም ላይ የሚደረግ መርሃ ግብር ነው። ቅዳሜ ምሽት በከተማ ተቀናቃኙ ሽንፈት የቀመሰው ሪያል ማድሪድ በዛሬ እለት በቻምፒየንስ ሊግ ሁለተኛ ሳምንት መርሃ ግብሩ ደግሞ ከሜዳ ውጭ ተጉዞ ካይራትን ነው የሚገጥመው። ሪያል ማድሪድ በቻምፒየንስ ሊጉ የመጀመሪያ ዙር ጨዋታ ከኦሎምፒክ ደማርሴ በነበረው ጨዋታ ላይ በ10 ተጫዋቾች ለመጫወት ተገዶ 3 ነጥብ ይዞ መውጣት መቻሉ ይታወሳል። ሪያል ማድሪድ በቻምፒየንስ ሊግ የደረጃ ሰንጠረዥ ከሶስት ነጥብ እና ደግሞ ከአንድ ንጹሕ ጎል ጋር 13ኛ ደረጃ ላይ መቀመጥ ሲችሉ፣ በአንጻሩ ካይራት ከ3 የግብዳ ጋር 33ኛ ደረጃ ላይ ነው የተቀመጡት። ሪያል ማድሪድ በታሪክ ካይራት አልማይቲ ጋር ጨዋታን አከናውኖ የማያውቅ ሲሆን ይህም የመጀመሪያ ጨዋታቸው ነው። ሪያል ማድሪድ በሁሉም ውድድሮች ባደረጋቸው ያለፉት አምስት ጨዋታዎች በአራቱ ድል ሲቀናው በአንዱ ደግሞ ሽንፈት አስተናግዷል። አትሌቲኮ ማድሪድ አምስት ለሁለት አሸንፎታል። ሪያል ማድሪድ ከዛ ውጭ ግን ያሉት ሌቫንቴን አራት ለአንድ ኤስፓኞልን ሁለት ለዜሮ ማርሴን ሁለት ለአንድ ና ሪያል ሶሴዳድን ሁለት ለአንድ በሆነ ውጤት ሪያል ማድሪዶች ማስሸነፍ ችለዋል። በአንጻሩ ካይራት ባለፉት አምስት ጨዋታዎች ውስጥ ሶስት ድል ሲያደርጉ በአንዳቻ በአንድ ደግሞ ሽንፈት ቀምሰዋል። ሪያል ማድሪድ ለመጨረሻ ጊዜ በቻምፒየንስ ሊጉ ከ14 ቀናት በፊት ያደረገ ሲሆን ጨዋታውንም ሁለት ለአንድ ማሸነፍ ችሏል። ካይራት ለመጨረሻ ጊዜ በቻምፒየንስ ሊጉ ከሜዳቸው ውጭ ተጉዘው በስፖርቲንግ ሊዝበን አራት ለአንድ በሆነ ውጤት ተሸነፈው መውጣታቸው የሚታወስ ነው። ሪያል ማድሪድ በዘንድሮ የውድድር ዘመን ኬልያን ምባፔ 11 የጎል ተሳትፎ ቀዳሚው ስፍራ ላይ ሲቀመጥ፣ በአንጻሩ በካይራት በኩል ደግሞ ስታፖይቭ የተባለ ተጫዋች በአራት የጎል አስተዋጽኦ መሪነቱን የያዘ ተጫዋች ነው። በሪያል ማድሪድ በኩል ትሬንት አሌክዛንደር አርኖልድ አይደር ሚሊታው ፌርላንድ ሜንዲ እና አንቶኒ ሩዲገር በጉዳት ምክንያት በተጠባቂው ጨዋታ የማይገኙ ቁልፍና ወሳኝ ተጫዋቾች ናቸው በተጨማሪም ዳኒ ካርቫሃል በጉዳት እና በቅጣት ምክንያትም የዛሬው የቻምፒየንስ ሊግ የምድብ ሁለተኛ ጨዋታ የሚያመልጠው ነው የሚሆነው እንግሊዛዊው አማካይ ጆድ ቤሊንግሃም በትከሻው ላይ በቅርብ ጊዜ ቀዶ ጥገና ካከናወነ በኋላ በቻምፒየንስ ሊጉ ወደ ቋሚ አስተላልፍ ይመለሳል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ዳኒ ካርቫል በቅጣት እንዲሁ፣ በጉዳት ፌርላንድ ሜኒ በጉዳት አንቶኒ ሩዲገር በጉዳት ትሬንት አሌክዛንደር አርኖልድ በጉዳት አይደር ሚሊታው በጉዳት በዛሬው ጨዋታ ላይ አይኖሩም። በተጋጣሚው ክለብ ካይራት በኩል ዛርቱስኪ እንዲሁ በዛሬው ጨዋታ ላይ በጉዳት ምክንያት ከተጠባቂው ጨዋታ ላይ ማይኖሩ እንደሆኑ እየተነገረ ነው። ዛርያ የተባለም ተጫዋች እንዲሁ በጉዳት ምክንያት በዛሬው ጨዋታ ላይ አይኖረም። በሪያል ማድሪድ በኩል አራት ሁለት ሶስት አንድ አስተላለፍን አሰልጣኝ ሻቪ አሎንዞ ይጠቀማል ተብሎ ይታሰባል። በግብ ጠባቂነት ቲቦ ኩርቱባ ይኖራል ተብሎ ነው የሚገመተው። ፌዴሪኮ ቫልቬርዴ፣ ራኡል አሴንሲዮ፣ ዴን ሀውችሰን ና ኒው ጋርሲያ በተከላካይ ስፍራ ላይ ይኖራሉ። ዳኒ ሰባዮስ እና ኦሪዮል ሸዋሜኒ፣ ብሮሂም ዲያስ፣ ማስተንቱኖ፣ ሮድሪጎ፣ ኬሊያን እምባፔ እነዚህ በቋሚ ያስተላለፉ ውስጥ ይካተታሉ ተብለው የሚጠበቁ ተጫዋቾች እንደሆኑ ነው መረጃዎች እየወጡ የሚገኙት። ፓሪስ ሳን ዠርሜን የተጫዋቹን ግልጋሎት አያገኝም። የፈረንሳዩ ክለብ ፓሪስ ሳን ዠርሜን በዛሬው የባርሴሎና ይቅርታ፣ በነገው የባርሴሎና የቻምፒየንስ ሊግ ጨዋታ የተጫዋቾችን ግልጋሎት አያገኝም። ነገ ነው ጨዋታቸውን የሚያደርጉት። በጨዋታው ላይ ኡስማን ደምቤሌ፣ ዴዚሬ ዱዌ፣ ክቪቻ ክቫራስኬሊየና ማርኪኒዮስ እንደማይሳተፉ ነው የተገለጸው። በሌላ በኩል ቪቲኒያ፣ ፋቢያን ሩዝ እና ዣኦ ኔቬስ በቡድን ስብስብ ውስጥም ተካተዋል። ባርሴሎናን የሚገጥመው ሙሉ የፓሪስ ሳን ዠርሜን ስብስብ እንግዲህ በጣም የምናውቀው አይነት ስብስብ የተቀነሱበት ሆነዋል። እነዚህ ወሳኝ ተጫዋቾች እነ ደምቤላ፣ ደዘረድበይ፣ ክቫርስኬሊያ ካፕቴኑ ማርኪኒዮስን ጨምሮ በዚህኛው ጨዋታ ላይ አይኖሩም። ቴሪ ዳንኤል ኦንሪ ይናገራል። ሃላንድ ክስተት ነው፣ እናም ደግሞ ከክስተቱ በላይ ደግሞ ሊሆን ይችላል። ሃላንድ አሁን ካለበት ሁኔታ የበለጠ ከባድ ሊሆን ይችላል። የእሱ ቁጥሮች እብደት እንደሚመስሉ አውቃለሁ፣ ነገር ግን አሁንም አንድ ቀን ይህ ሰው በአንድ ጨዋታ ውስጥ ስድስት ግቦችን እንደሚያስቆጥር አምናለሁ ቀድሞኑ ማድረግ ይችል ነበር። አራት ያስቆጥራል፣ ነገር ግን በተመሳሳይ ጨዋታ አራት እድሎችም ያመልጡታል ሲልም ነው የተናገረው። አንዲ ካሮል ይናገራል፣ ኒውካስል እያለሁኝ ጨዋታ ሲያልቅ ወደ ቤቴ ሄጄ ከሚስቴ ጋር እዝናናለሁ አሊያም ከጓደኞቼ ጋር ወጣ ብዬ ተጫዋቾቼ እንግዲህ አመሽ አምሽቼ እገባለሁ ሲልም ጭምር ይናገራል። ሀሳቡን ሲሰጥ እንጂ እግር ኳስን በቴሌቪዥን አይቼ አላውቅም ነበር ምክንያቱም የትኛውም ተጫዋች ወይም ቡድን ስለማላውቅና ግድ ስለሌለኝ ነው አርብ ጠዋት ከንቀፌ ስነቀም በዚህ ቅዳሜና እሁድ ከማን ጋር የምንጫወተው ብሎ ብዬ ግሩፕ ላይ አሊያም ደግሞ ጎግል ላይ ጠይቃለው፣ እንጂ ቀጣይ ተጋጣሚን ሁላ አላውቅም። ለሊቨርፑል ልፈርም ስል ሁላ የማውቀው አንድ ተጫዋች የለም ነበር። እናም ለራሴ እንዲያልኩት፣ እሺ ጄራርድ ናውቀዋለው፣ ካራገረን ማውቀዋለው፣ ነገር ግን የቀሩት እነማን ናቸው? ወኪሌ ጥቂት የተጫዋቾችን ስም ሰጥቶኝ ጎግል እንዳደርግና ሊቨርፑል ተጫዋቾችና ታሪክንም እንዲሁ ደግሞ እንድማር አድርጎኛል። ልምምዶችን ከቡድን አጋሮች ጋር አድርጋለሁ፣ እናም ደግሞ ራሴን ማሻሻል ፈልጌ ነበር። ከዛም በተረፈ ግን እግር ኳስን ለመጫወት እንጂ የመመልከት ፍላጎት አልነበረኝም። ምስጋና ለጎግል ብዙ ነገሮችን አለፌበታለሁ ሲልም ጭምር ነው። ማይክል ኦወን ነው፣ ይቅርታ አንዲ ካሮል ነው ይህንን ሐሳብ እየሰጠም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን፣ ቆይታችሁን ከእኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፎአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ መረጃዎችን አካተን ሌሎች ስፖርታዊ ጉዳዮችንም አካተን በድጋሚ የምንገናኝ ነው የሚሆነው። ስላደመጣችሁ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።